ሰላም፣ እንዴት ናችሁ? ዛሬ ስለ ሪያሊቲ ሪል ስቴት በደንብ በስፋት የምናየበት ቪዲዮ ነው የሰራሁት። እንግዲህ ሪያሊቲ ሪል ስቴትን የምታውቁት ትኖራላችሁ። ለማታውቁትም ኢትዮጵያ ውስጥ በ11 ዓመት ያህል የተለያዩ አዲስ አበባ ሰፈሮች ላይ ወይም አካባቢዎች ላይ የተለያዩ ቦታዎችን፣ ታውንሃውሶችን ታውንሃውስ ማለት ጂፕላስ ዋን ጂፕላስ ቱ ቪላ ቤቶችን እንደማለት ነው ታውን ሃውሶችን ሲንግል አፓርትመንቶችን በጥራትና በፍጥነት እንደውም ከተባለው ጊዜ በፊት ሲያስረክብ የነበረ ድርጅት ነው። አሁን ላይ ደግሞ በአስራ አንደኛ ፕሮጀክቱን ሳር ቤት ካናዳ ኤምባሲ ጀርባ እየሰራ ይገኛል ማለት ነው። ስለዚህ ዛሬም በደንብ ላሳውቃችሁ የመጣሁት ምናልባት እዛ ላይ ኢንቨስት ማድረግ ፈልጋችሁ ነገር ግን በደንብ መረጃው ለሌላችሁ ሰዎች ወይም ደግሞ መረጃው ኖሯችሁ ነገር ግን በደንብ እያንዳንዱን ነገር ባለመረዳታችሁ እና ያለውን ጥቅምን ባለማወቃችሁ ምክንያት ሳትገዙ ለቀራችሁ ሰዎች ይሆናል ማለት ነው። ስለዚህ ምንድን ነው ያለው? ሳይት ሳር ቤት ነው። ሳር ቤት እንዴት ነው የሚካሄደው መሰላችሁ? መጀመሪያ ከሳር ቤት ከዋናው ከሳር ቤት አደባባይ ወደ ካርል አደባባይ በሚወስደው መንገድ ኖክ ማደያ አለ። እዛ ጋር መቶ ሜትር ገባ ብሎ የሚገኝ አፓርትመንት ሲሆን እንግዲህ ካናዳ ኤምባሲ ጀርባ እንደመሆኑ መጠን ሁለት ትዊንስ ብሎኮች ናቸው። ትዊንስ ማለትም ይከብዳል። ያው አንደኛው በደንብ ፕሮግረስ ስላደረገ፣ ስለዚህ ሁለት ብሎኮች ናቸው እየተገነቡ ያሉት። አንደኛው ብሎክ ግንባታው ወደ 775 ፐርሰንት ወደ መጠናቀቅ የደረሰ ነው። ስያሜውንም ያው ሪያሊቲ ሪል ስቴት ካናዳ ዋን ፕሮጀክት ተብሎ የተሰየመ ሲሆን ሁለተኛው ደግሞ ያው ሪያሊቲ ሪል ስቴት ካናዳ ቱ ፕሮጀክት ተብሎ ነው የተሰየመው ማለት ነው። ስለዚህ ምንድን ነው እንግዲህ እያንዳንዱ ውስጡ ስላለው ስትራክቸር እና ስለሚሰራበት አሰራር ከማውራታችን በፊት የሳር ቤትን ሎኬሽን የምታውቁት ምትኖሩ ትችላላችሁ ነገር ግን ድጋሚ እንድታስቡበትም ለማድረግም ሆነ አካባቢው ላይ ያሉትን ጥሩ የሚባሉ ነገሮች የምታውቁት ያህል ያው ግዴታ ማንኛውም ሰው ቤቱን በሚገዛበት ወቅት ለኢንቨስትመንት የሚኖራል ለመሆን ለመኖሪያም ይሆናል የሚገዛው። ስለዚህ አካባቢውን በደንብ ማወቅ አለበት። ስለዚህ እኔ በተረዳሁት መንገድ ለእናንተ ለማሳየት ስሞክር፣ አካባቢው ላይ እንግዲህ በአራት አቅጣጫ አዲስ አበባን በአራት አቅጣጫ ማየት እንችላለን። ኖርዝ አቅጣጫው ለምሳሌ ወይም ወደ ፊት ለፊት በኩል ወደ ልደታና ወደ መቻሬ ሜዳ የሚወስደው መንገድ ሲሆን ወደ ኢስት ወይም ወደ ምስራቁ በኩል ደግሞ ያለው ወደ ቦሌ የሚወስደው ነው። እንደዚሁም ደግሞ ወደ ዌስት ደግሞ አቅጣጫ የሚወስደው ደግሞ ወደ መካኒሳና ላፍቶ ሲሆን ወደ ሳውዝ ደግሞ ያለው ወደ ጦር ኃይሎችና ቶታል ቁጥር ሶስት ማዞሪያ የሚባሉ አካባቢዎች ይሆናሉ ማለት ነው። ስለዚህ እነዚህ አካባቢዎች ላይ እንግዲህ ተወላችሁ ያደጋችሁ በጣም ብዙ ማስታወሻ፣ በጣም ብዙ ትዝታዎች ያላችሁ አትጠፉም። ለዛም ነው በደንብ አካባቢው የነበረ እና አሁን ደግሞ አዲስ አበባ ውስጥ ካሉ ቦታዎች በቁጥር አንድ ፕራይም ሎኬሽን የተመዘገበ ቦታ እንደሆነ ለመናገር ያህል ነው። እንግዲህ የመሬቱም ዋጋ በጣም በየጊዜው የሚጨምርበት እና እንደዚሁም ደግሞ ከኪራይም ከሻ ከሽያጭም የሚገኙት ገቢዎች በጣም ከሌላው አካባቢ አንጻር በጣም ከፍተኛ እንደሆኑ እንድታውቁ ያህል ነው። ሌላው እንግዲህ አካባቢው ላይ የሚኖሩት ነገሮች እንግዲህ እዛው ፕሮጀክቱ እየተገነባ ባለበት ቦታ ላይ ብቻ ወደ አራት የሚሆኑ ኤምባሲዎች ይኖራሉ። እነዚህ ኤምባሲዎች እንግዲህ ዋና ዋና የትላልቅ ሀገራት የሚባሉ እንደ ካናዳ ኤምባሲ፣ ኳተር ኤምባሲ እንደዚሁም ደግሞ ዩናይትድ ኤምሬትስ ኤምባሲ እዛው በአቅራቢያው ይኖራሉ። አጠቃላይ ግን ከክፍለ ከተማው ማለትም ክፍለ ከተማው እንግዲህ ንፋስ ስልክ ላፍቶ ክፍለ ከተማ ነው የሚባለው። እንደምታውቁት አጠቃላይ ከክፍለ ከተማው ግን ወደ 17 የሚደርሱ ኤምባሲዎች ያሉበት ሲሆን የትምህርት ተቋማትን በተመለከተ ደግሞ እንግዲህ ልጆቹ በጥሩ ሁኔታ ሊያድጉበት የሚችሉ እንደ አይሲስ ኢንተርናሽናል ኮሚኒቲ ስኩል እንደዚሁም ሌሎች የመንግስትም የግልም ትምህርት ቤቶች ያሉበት ሲሆን እንደዚህ እንደ ሆስፒታል ደግሞ እንደ ላንድማርክ ጀነራል ሆስፒታል ና ሌሎችም የመንግስት ሆስፒታሎች አሉ። ያው በጣም ትልልቅ ሆቴሎች፣ ቅንጡ ሞሎች፣ የልጆች የማዘውተሪያ ልጆች መጫወቻ ስፍራዎች እንደዚሁም ደግሞ የትላልቅ ኩባንያዎች እና ድርጅቶች ዋና መስሪያ ቤትም የሆነው ከሜክሲኮ በጣም ከአስር ደቂቃ መንገድ ነው ማለት ነው የሚገኝበት ቦታ። ከዛው ደግሞ አፓርትመንቱ ከሚሰራበት ፊት ለፊት የትልቁ ሚድሮክ ኢንቨስትመንት ግሩፕ ፕሮጀክት እየተሰራ ያለ ሲሆን ከአፍሪካ ህብረትም እንደዚሁ የአምስት ደቂቃ መንገድ ላይ ነው አካባቢው የሚገኘው ማለት ነው። ስለዚህ በጣም የሚወደድ ሴፍቲ በጣም ያለው እንግዲህ ብዙ ኤምባሲዎች ካሉ ሴፍቲ በጣም ይጨምራል። የመሬቱ ዋጋ በየጊዜው የሚጨምርበት እንደዚሁም ደግሞ ትልቅ የሆነ ኢንቨስትመንት ፕሌሶች የሚሰራበት አካባቢ ነው ቦታው ያለው። ስለዚህ አሁን ወደ አሰራሩ ደግሞ ስንመጣ ምንድን ነው እንደነገርኳችሁ በፊት ሲያስረክብ የነበረው ቤቶች በጣም በሚያስገርም ፍጥነት ቶሎ ቶሎ እየገነባ እንዲያውም አንዳንዶቹ ሳይት ላይ ካለው ጊዜ ሁለት ወር ቀድሞ ያስረከባቸው ሳይቶች አሉ። እነዛ ሳይቶች ላይ እንግዲህ ሄዳችሁም በአካል ሄዳቸው ሰዎቹንም ብታናገራቸው እና ብጠይቃቸው ገብተው እየኖሩ ያሉ ሰዎች ናቸው። ስለዚህ ጥሩ የሆነ አመለካከት አላቸው። ይህም የሚያመለክተው ምንድነው? ወደኛ የሚሰራቸው ስትራክቸሮች በጣም ሲምፕል የሆኑ ስትራክቸሮች መሆናቸው በተባለው ጊዜ ተሰርቶ ተጠናቀው ለመረከብ ይችላቸዋል። እንደገና ደግሞ እየገነባም ነው የሚሸጠው ማለት ነው። ምንም ባልተሰራ ወይም ባልተጀመረ ነገር ላይ ሳይሆን እየተሰራ የሚሸጥ አፓርትመንት ቤቶች ናቸው ማለት ነው። ስለዚህ ምንድን ነው አሁን እንግዲህ ሪያሊቲ ሪል እስቴት ላይ ምናልባት የተለየ ነገር ብዬ እኔ ካየሁት እና ከተገነዘብኩት ነገር ውስጥ ስነግራችሁ፣ ስትራክቸራሊ የሚሰራቸው አሰራሮች ለምሳሌ እያንዳንዱን ነገር ዲቴል ማየት ካለብን አሁን የጣሪያውን ሁኔታ ብናየው ወይም ስላቡ እንግዲህ ለቤታችን ስላብ የሚሆነው ሶሊድ ኮንክሪት ስላብ ነው እየተሰራበት ያለው ቴክኖሎጂ። ይህም ሶሊድ ኮንክሪት ስላብ የሚባለው ቴክኖሎጂ በጣም ኮንክሪት ነው፣ ዴንስ ነው። ስለዚህ በአብዛኛው የውሃ ፍሳሽ አይኖርብንም። እንደገና ደግሞ ከላይ ወደታች ማንኛውም አይነት ድምፅ ቢኖር ወደ የቤታችን ገብቶ ሊረብሸን አይችልም። ሌሎችም ነገሮችን በጣም ለረጅም አመት የመቋቋሙ ኃይል እንዲኖረው ያስችለዋል ማለት ነው፣ ሶሊድ ኮንክሪት መሆኑ። ሌላው ግን ቲክነሱ ኢቭን የስላቡ ቲክነስ ወደ 25 ሴንቲሜትር ሲሆን እሱም በጣም ወፍራም ነው። ስለዚህ እንግዲህ በደንብ ጥንካሬው እስከ መጨረሻው ድረስ እንድንጠቀምበት ያደርገናል። እንደገና ደግሞ የቤቶቹን ከፍታ በአንዳንድ የውስጥ ስራዎች ሳይሰሩ በፊት ወደ 3.5 ሜትር ሲሆን አጠቃላይ ስራው ካለቀ በኋላ ግን ወደ 3 ሜትር ከፍታ ይኖረዋል። ይህም ደግሞ ያው ብርሃንም እንደዚሁም ሌሎች ውስጥ ገብተውም ለናቹራል ቬንቲሌሽን አየርም በጣም እንዲመች ያደርገዋል። ቤታችን ደግሞ በጣም በቃ ሳይዙም ሰፊ ይሆናል። ከዛ ከዛ አንጻር ቆንጆ ነው ሌላው እንግዲህ ፊኒሽንግ ማቴሪያሎቹ ናቸው ፊኒሽንግ ማቴሪያሎቹ በሰሚ ፊኒሽድም በፉል ፊኒሽ አማራጮች አሉ ያው እሱ የካሬ ዋጋው ነው የሚለያየው በዋናነት ግን ለመናገር የፈለኩት ዋጋው ላይ ሳይሆን ሰሚ ፊኒሽድ የሚባሉት ክላይንቶቹ በራሳቸው ቴስት ድርጅቱ ሰርቶ ከሰጣ በኋላ እንግዲህ ዋና ዋና የሚባሉትን ድርጅቶቹ ድርጅቱ ይገጥማል የውስጥ ስራዎቹን ግን ራሱ ቤት ገዢው የሚሰራ ይሆናል። በፉል ፊኒሽ ለሚገዙ ሰዎች ግን እያንዳንዱን ማቴሪያል ለመጥቀስ ብሞክር አሁን ለምሳሌ የውስጥ ፊኒሽንጎቹ እንደነ ኪችን ካቢኔቶቹ የሚሰሩበት በጣም በኤሽያ ላይ ትልቅ ትልቅ የኪችን ካቢኔት አምራሽ ድርጅት ከሆነው ከቦርሲ ነው የሚመጡት። እነሱ እንግዲህ ውበት አላቸው፣ ጥንካሬ አላቸው፣ አይሰለችም፣ ድጋሚም ደግሞ መቀየር አያስፈልጋቸውም ማለት ነው። ሴራሚኮቹ፣ የባዝሩ እቃዎቹ፣ መብራቶቹ፣ የውስጥ ቀለሞቹ፣ የውጭ በሩ እያሉ በጣም በጣም በጥራት ባለው ሀይ ኢንድ ኳሊቲ ባለው ማቴሪያል ነው የሚሰራው። እንደገና ደግሞ የጋራ መገልገያዎቹን በተመለከተ አሁን ለምሳሌ ሊፍቱ ሊፍቱ በጣም የአሜሪካ ብራንድ የሆነው ኦቲስ ኤሌቬተር ይባላል። በጣም ለረጅም ዓመት መጠቀም የምንችልበት ብዙ ሜንቴናንስ የማይፈልግ ውበት ያለው ሊፍት ነው ማለት ነው። ያው ብዙ ጊዜ እንግዲህ እዚህ ሀገር ላይ ደግሞ መብራት ሊጠፋ ይችላል፣ እላይ አንገዛም የሚሉ አይነት ቤት ገዢዎች አሉ። ይሄ ግን ሪያሊቲ ላይ በጣም የተፈታ ችግር ይመስለኛል። ምክንያቱም ለምንድን ነው እንደነገርኳቸው አንደኛ በጣም ጥሩ የሚባል ዘመናዊ ሊፍት አለው ዱሬቢሊቲ ላይፉ በጣም ረጅም ሆነ። በጣም ለረጅም ዓመት ምንም ሳይበላሽ መቆየት የሚችል ቆንጆ ማቴሪያል ያለው ነው። ጀነሬተሩን ግን ምንድነው፣ ከመብራት ጋር በተያያዘ በጣም ከፍተኛ ፓወር ያለው ጀነሬተር አለው። ስለዚህ እሱ እንግዲህ በከፍተኛ ልክ መብራቱ በሚጠፋበት ሰዓት ሁሉንም ቤቶች የማብራት ሁሉንም እቃዎች የማንቀሳቀስ ልክ መብራት የመሆነውን ያህል የመስራት ኃይል ያለው ጀነሬተር ነው ማለት ነው እቃዎቹን የሚገጠሙት እንግዲህ ሌላው ደግሞ እንደነገርኳችሁ አብዛኛውን ጊዜ አሁን ላይ እንግዲህ ይሄንን ካለን አይቀርም ስለ ዋጋው ከማውራቴ በፊት ሁልጊዜ ጊዜ ቤት ግዢ፣ ቤት ሽያጮች አሉ። ነገር ግን የሚሸጡት ቤቶች እና የሚገዙት ሰዎች ብዙ ማያስተውሏቸው ብዙ የማይጠይቋቸው ብዙ ደግሞ አይተው ይሄ ነገር ይሆናል አይሆንም የሚለውን ነገር የሚወስኑበት እንትን ሊኖር ይገባል በእርግጥም ማለት ነው። ይሄንን በተመለከተ እንግዲህ ከታማኝ የሪል ስቴት ኤጀንቶች ጋር ቢሰሩ መክራለው። ምክንያቱም ደግሞ ነው እንግዲህ ብቻ ብዙ ነገሮች አሉ በዚህ ንግድ ላይ ሪልስቴትን በተመለከተ ብቻ ሳይሆን ኤኒ ማንኛውም አይነት ከትንሽ እስከ ትልቅ ኤኒ የሚሸጡ ነገሮች ላይ በሙሉ ጥንቃቄ ማድረግ ይፈልጋል። ሪል ስቴት ላይ ሲሆን ግን በጣም ለምሳሌ የምናናገረው የሪል ስቴት ኤጀንት ምን አይነት ሪልስቴት ኤጀንትና ምን ያህል ያውቃል። ለምሳሌ እኛ የራሱ ጥያቄዎችን ማዘጋጀት እንችላለን። ጥያቄ ጥያቄ ብለን እኛ በጠየቅነው ጥያቄ መሰረት መልስ ማግኘት እንችላለን እንጂ በስሜታዊነት ተነሳስተን፣ ለምሳሌ ዋጋው ስለረከሰ ብቻ ወይም የክፍያው ጊዜ ስለረዘመ ወይም ደግሞ አካባቢው ለሆነ ሆነ ነገር ምንቹ ስለሆነ ብቻ ታስቦ በጣም ብዙ አድቫንቴጅ የተገኘ ይመስልና ያንን ነገር እንዲገዛ ያደርገዋል ወይም ወደ መግዛት መወሰን ይሄዳሉ። መግዛተው ምንም ጥፋት ላይኖረው ይችላል። ቤት መግዛት በማንኛውም ሰዓት የሚያስደስት ጥሩ ዓላማ ያለው ነገር ቢሆንም ግን ከገዛን በኋላ ግን ለሚመጡብን አይነት የማናውቃቸው አሁን ለምሳሌ ብዙ የሚነገሩን እና የማይነገሩን ነገሮች አሉ እና ሳናውቅ ከገዛን በኋላ ግን እና የሆነን እንደዚህ አይነት ነገሮች ደግሞ እንዳሉ ካወቀን በኋላ በጣም እንግዲህ ከዛም በኋላ ለሚኖረን የቤት ግዢ ሂደት ሂደትና ኤክስፒሪያንስ በጣም መጥፎ እንዲሆን ሊያደርገው ይችላል ማለት ነው በተለያየ አጋጣሚ። ስለዚህ የምትረከቡትን ቤት እንድትገዙ ለማለት ያህል ነው ይህ ሁሉ ነገሮችን ያወራሁት እንግዲህ። የምትረከቡትን ቤት ግዙ። እንዴት እረከበዋለው? የሚለውን ደግሞ እንደነገርኳችሁ፣ አንደኛ አያያዙን ማየት ትችላላችሁ። ሁለተኛ ከዚህ ፊት የነበረውን የነበረው ሬፒቴሽን በደንብ ማጣራት ትችላላችሁ። ሶስተኛ ደግሞ የሚሰራውን አሰራር በጣም ሲምፕል የሆነ ስትራክቸር በሆኑ ለማለቅ ፈጣን እንዲሆን ስለሚያደርገው ይህን ነገር አይታችሁ ብትገዙ ነገር የምትጠቀሙበትን ንብረት ነው ማለት ነው እንጂ ሌሎች አይነት ክርክሮች ውስጥ ምናምን አይገባም ማለት ነው። እና ምንድነው ሌላው እንደ ሪል ስቴት ሽያጭ አማካሪነቴ አድቫይዝ ማድረግ የምፈልገው ነገር አሁን ወቅቱ በጣም የኢንፍሌሽን ወቅት ነው። እያንዳንዱ ከኋላ በጣም እንግዲህ ከዛም በኋላ ለሚኖረን የቤት ግዢ ሂደትና ኤክስፒሪያንስ በጣም መጥፎ እንዲሆን ሊያደርገው ይችላል ማለት ነው በተለያየ አጋጣሚ። ስለዚህ የምትረከቡትን ቤት እንድትገዙ ለማለት ያህል ነው። ይህም ሁሉ ነገሮችን ያወራሁት እንግዲህ የምትረከቡትን ቤት ገዙ። እንዴት እረከበዋለሁ? የሚለውን ደግሞ እንደነገርኳችሁ አንደኛ አያያዙን ማየት ትችላላችሁ። ሁለተኛ ከዚህ በፊት የነበረውን ሬፑቴሽን በደንብ ማጣራት ትችላላችሁ። ሶስተኛ ደግሞ የሚሰራው አሰራር በጣም ሲምፕል የሆነ ስትራክቸር በሆኑ ለማለቅ ፈጣን እንዲሆን ስለሚያደርገው ይህን ነገር አይታችሁ ብትገዙ ነገር የምትጠቀሙበት ንብረት ነው ብትይዙት ማለት ነው እንጂ ሌሎች አይነት ክርክሮች ውስጥ ምናምን አይገባም ማለት ነው እና ምንድነው ሌላው እንደ ሪል ስቴት ሽያጭ አማካሪነቴ አድቫይዝ ማድረግ የምፈልገው ነገር አሁን ወቅቱ በጣም የኢንፍሌሽን ወቅት ነው። እያንዳንዱ እቃዎች በጣም ከቁጥጥር ውጪ በሆነ ምክንያቶች በጣም ጨምሯል። በጣም ጨምሯል፣ የተጋነነ ጭማሪ ጨምሯል። በዚህ አጋጣሚ ግን የሪል ስቴት ፕሮፐርቲ ቫሊ ደግሞ ቀንሷል። በጠነኛ ቅናሽ ሰይቷል። መቀነስ ያለበትን ያህል ቀንሷል፣ እንደኔ አስተያየት። ስለዚህ አሁን ምንድነው በዚህ ኢንፍሌሽን ወቅት የት ቦታ ላይ ኢንቨስት ባደረግ ነገ ኢኮኖሚው ሲረጋጋ ወይም ኢኮኖሚ ወደ ነበረበት ቦታ ሲመለስ ነገ ለእኔ የተሻለ ኢንቨስትመንት ያመጣልኛል። ለምሳሌ እኔ ኤኒዌር አዲስ አበባ ውስጥ ያሉ ቦታዎች ላይ በአቅሜ መግዛት የምችላቸው ቦታዎች አንድ ብቻ ላይሆን ይችላል፣ ሁለት ሶስት ቦታ መግዛት ልችል ይችላለሁ። ነገር ግን የትኛው ቦታ ላይ ነገ የተሻለ ኢንቨስትመንት ሊያመጣልኝ ይችላል፣ ነገ ካፒታል ጌኒ ሊያሳድግልኝ ይችላል ብላችሁ ማሰብ አለባችሁ። ስለዚህ ከዛ አንጻር ስታዩት ሳር ቤት የሚባለው ሎኬሽን በዋናነት በኩራት መናገር እንችላለን። አንደኛ ፕራይም ሎኬሽን ነው። ኦፖርቹኒቲ በጣም ከፍ ይላል ማለት ነው። ልክ ኢኮኖሚው ሲመለስ ዋጋው ይጨምራል። ሌሎች ሰፈሮች ይኖራሉ ግን እኩል አይጨምርም። ለምሳሌ ሳር ቤት ላይ የሚጨምርበት አጨማመር እና ወደ ሌሎች ሌሎች አካባቢዎች ወይም ሌሎች ሌሎች ሰፈሮች ላይ እኩል አይጨምርም። ተራቸውን ይጠብቃሉ። ይሄኛው ቶሎ ቡም ያደረግና ይጨምራል ማለት ነው። ስለዚህ በደንብ ብዙ ትርፍ ይገኝበታል ወደ መጨረሻ ላይ ማለት ነው። ስለዚህ በእንደዚህ አይነት ወቅት ቤት መግዛት በጣም ጥሩ ውሳኔ ነው እንደኔ አስተያየት ብዬ አስባለሁ። ሌላ ወደ መጨረሻ ደግሞ ስንሄድ ዋጋውን በተመለከተ ነው። ዋጋው ላይ ምንድን ነው እንደነገርኳችሁ፣ ካናዳ ዋን፣ በነገራችን ላይ አንድ የመሳሁት ነገር ካናዳ ዋን የተጀመረው ሚያዚያ 2015 ዓም ላይ ነበረ። ስለዚህ አሁን እንግዲህ ሁለት ዓመት ባልሞላ ጊዜ ውስጥ እዚህ ደረጃ ላይ ደርሷል። ፍጥነት አለው። እዛ ላይ ባለ አንድ ባለ ሁለት ባለ ሶስት መኝታ አፓርትመንቶች ነበሩ። ነገር ግን እዛ ላይ ያሉት ባለ ሁለት መኝታዎቹ ተጭቶ አልቀው ባለ አንድ እና ባለ ሶስት መኝታዎች ናቸው ያሉት። ባለ አንድ መኝታዎቹ ሰማንያ ስድስት እና ዘጠና ካሬ አማራጭ የቀረቡ ሲሆን በካሬ ዋጋቸው መቶ አስራ አምስት ሺህ ብር ነው። እደግመዋለሁ መቶ አስራ አምስት ሺህ ብር ነው። ባለ ሶስት መኝታዎቹ ደግሞ ሁለት መቶ አስራ ሁለት ካሬ ሜትር ናቸው። ካናዳ ላይ መግዛት የምትፈልጉ ሰዎች ካላችሁ ደግሞ ከሁለት መኝታ ነው የሚጀምርላችሁ። ምክንያቱም ካናዳ እንግዲህ ካናዳቱ ላይም አዲስ እድል ሲመጣ በትናንሽ ካሬዎች ሲቀርብ ቶሎ ነው ተሽጠው ያለቁት። ስለዚህ ካናዳቱ ላይ በ97 ካሬ ና በ114 ካሬ አማራጮች ሲቀረቡ ሲሆን፣ ሁለት መኝታ ሶስት መኝታ ደግሞ በጣም በሚያምር ዲዛይን ኮርነር ላይ ያሉ ቤቶች ናቸው። 140 ና 153 ካሬ አማራጮች የቀረቡ ናቸው። በካሬ ዋጋቸው 129 ሺ ብር ይሆናል ማለት ነው። ካናዳውን አብዛኛው ስራዎች ስለተጠናቀቀ ክፍያው አንድ አመት የሚቆይ ነው በሰሚ ፊኒሽድ ከሆነ፣ በፉል ፊኒሽድ ከሆነ ደግሞ እስከ አንድ አመት ከስድስት ወር ነው የሚቆየው። ስለዚህ ክፍያው ካናዳ ዋል ላይ ወይም ግንባታው ሰባ ፐርሰንት የደረሰው ላይ ቅድሚያ አስራ አምስት ፐርሰንቱን ከፍላችሁ ገሬውን ደግሞ ሰማንያ አምስት ፐርሰንት እስከ አንድ አመት እስከ ስድስት ወር ድረስ ማክሲመም የምትከፍሉ ሲሆን ካናዳቱ ላይ ደግሞ እስከ ሁለት አመት በኢትዮጵያ ብር የምትከፍሉት ይሆናል ማለት ነው። ስለዚህ ህጋዊ ውሎች አሉ፣ የድርጅት ዌብሳይቶች አሉ፣ እንደዚሁም ደግሞ ራሱ ሪያሊቲ ሪል እስቴት ያስገነ ያለባው የራሱ ሄድ ኦፊሶች አሉ። ስለዚህ እኔንም ኮንታክት ታደርጉኛላችሁ ልደት ብላችሁ ከስር በማስቀምጠው ስልክ ቁጥር ትደውሉኝና መጣችሁ በደንብ ሳይቱንም ጎብኝታችሁ ያለው ያልኩትንም ነገር ደግሞ እውነት እንደሆነ ስታረጋግጡ እንግዲህ ቀጣዩን እስቴት አብረን ሄዳለን በሚል ምኞት እንጨርሳለን።